ሰላም ጤና ይስጥልኝ። ወድና እየተከበራችሁ የኮሚዬ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? እኔ ያለውላችሁ ዛሬ ይላችሁ መጣው ሰላጣ ነው። እንግዲህ አብረን እንብላ። ሁል ጊዜ ከማሳ ስለ ቅም ነው የሚታይ እንጂ ሰርጌ ስበላ አይታችሁ ስለማታውቁ ዛሬ ሰላድ እንሰራለን። ሰላድ ኬል ይባላል። ሰላድ ኬል ነው የምንሰራው። ሰላጣችን የሚያስፈልገው አቮካዶ፣ ብርቱካን እንዲሁም የሰላጣው ቅጠል ኬል ይባላል። በእኛው እንደ ጎመን አይነት ማለት ነው። በዚህ መልኩ እነዚህ እናዘጋጃለን። ሶሱ ደግሞ የሚሆነው ሎሚና ዘይት ዘይቱን፣ ጨው ብቻ ሌላ ምንም አይፈልግም። በተጨማሪ ከላዩ ላይ ለዲኮር ያክል ፍጥናም እንዲያመጣልን ደግሞ ምን እንጨምርበታለን ካላችሁ፣ እርሜን እንጨምራለን፣ ለውዝ እንጨምራለን። ያላችሁን ነገር መጨመር ትችላላችሁ። ጣዕሙ ቴስቱ በጣም ማራኪ እንዲሆን ማለት ነው። ይሄንን ይመስላል። በፍጥነት እንዴት አድርጌ ነው የምሰራው፣ በእርጋታ እንዴት አድርጌ ነው የምሰራው ትላላችሁ። አንዳንዴ ሰው ማሽኑን እንዲሁ ብሎ ግራ የሚጋብዙ ሰዎች አሉ። ከላይ እንደምትመለከቱት በተረጋጋ መንፈስ ነው ቁምዬ የሰራች ያለችው። እታች ያለችው ቁምዬ ደግሞ ያጣደፈችው ነው ማለት ነው። ላጥላጥላጥላጥ ያደረገችው ነው። ስለዚህ በዚህ መልኩ ወይም ሰላጣ ሰርችላችኋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ ውድ ተወዳጅ የኩምዬ ቤተሰቦች። ዳይ ወደ ሰላጣ መብላት ትላላችሁ። ሳያልቅ ነው እንደምንበላው እንዳትሉ ኦልሬዲ ሬዲዮ ነዋል። ከስንት ደቂቃ በኋላ መሰላችሁ የምትበሉት? ከሁለት ደቂቃ በኋላ ትበላላችሁ። ስለዚህ ይተባረቅ ይሉላችሁ። ከወደዳችሁ ደግሞ ሀሳባችሁን፣ አስተያየታችሁን አስቀምጡልኝ። ቪዲዮ አቀራረጽ ከተመቻችሁ ደግሞ ሀሳባችሁን ጣል ጣል አድርጉበት። እንዴት ነው በምን መልኩ ነው የምንሰራው? እንዴት አድርገን ነው እንደዚህ የምንሰራው? ምናምን በሉ ማለት ነው እና ስለነበረን ቆይታ እጅግ በጣም ከልብ አድርጌ አመሰግናለሁ። በቀጣይ ርዕስና በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆይልኝ፣ ባይ ባይ እላቸዋለሁ። ሰላጣው ቀርቧል። ውድ ቤተሰቦቼ ማዕዱ ቀርቧል። ቁጭ ብላችሁ ብሉ። በቃ ስለዚህ ቻው ቻው ቻው ቻው ቻው፣ ባይ ባይ።